ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? የተከበራችሁ የዚህ ቤት ቻናል ተከታታዮች እኔም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። ሰራተኛዋ አደይ ድራማ ይዘን መጥተናል። በጣም አጓጊ ላይ ነበር፣ ከዛ ላይ እንቀጥላለን ማለት ነው። ቀን ጨባር ከማዛየት በፊት ለዚህ ቻናል አዲስ ከሆናችሁ ከታች ያለውን የደወል ምልክት ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አስተያየት መጻፍ ትችላላችሁ። ወደ ቪዲዮ እንደ እንዴት ሳነግረኝ እንደዚህ ታደርጋለሽ? ባርኬ አደይ ምን ሆነሽ? አልቆ ለምንድነው ወንድሜ ምታሰቃየው? ወንድሜ ስላልነገረኝ ነው እንጂ ምንም ነገር የለም። ብሩን ከመስጠት በፊት ደግሞ እኔን ብታማክረኝ ጥሩ ነበር። ማሚዬ ብታይ አደይን በስንት ልመና ወደዚህ እንዳመጣ ነው። ተለየሽ እሺ። የሰጠሃቸውን ሰጥተሃቸዋል። አሁን ግን ፓስፖርትን ጨርስ፣ ከዛ ደግሞ ለማየ ብር ስጠት። ነውር ስለሆነ ነው እንጂ በልብ ታፈቅራታለች። አላ ቆይ፣ አንቺ ቁጭ ብለሽ እንደዚህ ማድረግ ነበረባት። እሱን ትደግፊያለሽ? እናንተ ውጣ ኩርሲ ድረስ ሽቶ ነው። ያው ሁለታችንም ችጋራሞች ነን። እኔ አንቺን ያህል ጥገኛ ባልሆንም እኔ ጥገኛ አይደለሁም። ቤዛ ግን እናንተን ከዚህ በኋላ አደይ አጠገብ ላይ ያቸው አልፈልግ። ያንተ ደግሞ ባስ። ቆይ የዚች አደይ ስም መቼ ነው የሚያበቃው? ሁሉም አደይ አደይ። ይህ ስም እንዴት እንዳስጠለኝ። መቼም የእሷ ነገር አይረሳም። እንግዲህ አሹን በጣም ቀጥቀጠው ቀጥቀጠው፣ በመጓዝ ና መቆማቅቶት እየተንገዳገደ እርሻው ላይ ወደቀ ማለት ነው። በጣም የሚያሳዝነው ነገር አሹ እንደዚህ መሆኑ በጣም ያሳዝናል። እውነት ለመናገር ይህን ያክል ነው የሰፈሩ ልጅ አደይን ለማስመለስ መስዋዕትነት የከፈለው አሹ በጣም ደስ ይላል። እውነት ለመናገር እንግዲህ ወደቀ ማለት ነው እርሻው ላይ ከዛ ደግሞ አሹ አሸናፊ መሆን ነው። ማነው እንደዚ ያደረገ? እነ ጫኔና አለል ናቸው እነሱ ደግሞ ምን ሆነ ለሆ እንደዚህ ያደረጉ ለሚናቲንግሮስ እነሱ አምልጠዋል ብራኔ እንኳን መጣሽልኝ። እኔ ገድፊኝ እሽና ተነስ ብላ ወይዞ ቀስ በል ብላ ተገድባ እንኳን እንኳን ለእናቴ የተረፍኩላት ሙቼ በሆንስ ምስኪኗ እናቴ በሞትባት ኖሮ ምን ትሆን ነበር ብሎ አያሰበ እየተከዘ እንግዲህ ብርሃን ደግሞ ገዳድባ ወደ ቤት ወሰደችው ማለት ነው። እንግዲህ እጅ ደግሞ አጀሬት እኔ ለምንም ባርኬ መጣ። አዎ ቤዜ እንዴት ነሽ አለው። ልባርክ መምጣት እንሳት ነግረኛ እንደ መጣ ቤዛ፣ ነገሮች አልተመቻቹልኝ። ቤዛ በጣም ይቀርት አንቺ ማማን ነበረብኝ። ወንድም ወንድሜን አገኘው? አዎ አግኝቸዋለሁ፣ ሁሉም ነገር ነግሮኛል።

እንዴት መሆን ያለባትም እኔ እንጃ። እንዴት አላወቅሽ? እዛ ቤት እናት ሰብ ጥታኛለች። እዛ ቤት ምንም ምን ነገር የሰማት የለ ነገር ቢሆን አመን እንዳ ትንሽ ገንዘብ ስለሰጠቻቸው እ ተረጋግተው ለአራጣ አበዳሪዎች ነው ትንሽ ጊዜ እንዲሰጡ። የምር ነው ባርኬ። ይቀልልካ አይደለም። የምር ነው ወንድምሽ ያነጋግር ቆይ እንደተስተረከ ይሉ ምን ነው ችግር ችግር ብቻ የለ ሰላም ነው ፓርክዬ እንዴት እየእንዴት ነው ተነስታ ትሄዳለች ማለት ነው እንግዲህ ፓርኪ ቤዛ መሆኗን የተፈጠረ ነገር አለ እንደ ችግር አለ አረ ምንም ነገር የለም

ከአብሮ መኖር በጣም ከባድ ነው። ያው እማዬ ስትመለስ ነው እንጂ ቤዛን ወደ ቤት መልሳታለሁ ወይም ነገሮችን አስተካክዬ ቤት እንደነገራ ያደርጋለሁ። ባርኪ፣ አንተ ሌሊን ዝም በላት። እንዲህ መጨነቅ የለብህ። ቤዛ እስከፈለገች ድረስ እዚህ መቆየት ይችላል። ምንም አትጨናነቅ። ብቻ አንተ ከሌሊ ጋር እንዳይጋጩ ንገራት እሺ? የለም፣ እሺ፣ አውራታለሁ ከዛም በኋላ እንግዲህ እሱ ተነስቶ ይሄዳል ማለት ነው እንግዲህ። እና አደይ እየተመለሱ ነው ማለት ነው አደይና። ግን ሄሉ ግን በጣም ጎበዝና ታብራ ተከትለው መሄዱ። እኔ ግን በፍጹም ወደዛ ቤት መመለስ አልፈለግም። ለምንድን ነው የማትሄጂው አደይ? ወይ ያለ ልክ ተቀምጫሽ። አይ እዛም መሄድ አልፈለግም አደይ። ወንድሜ የምታሰቃዩ አቤት ያ ፍቅር ምንም አታረግሽም። አይ ካልሽም ደብ ተዋተ ቆይ ልዱ የወልሻ ላይ ልዱ ልክ ነች ታለም ልታወራሽ ትፈልጋለች። ግን ከዛ መሄድ የጥሩ ነው። ካልፈለግሽ ኮ ትመለሻለች። ግን መጀመሪያ ተረጋጊ፣ ከዛ ረፍተን በሰከነ መንፈስ ተረጋግተን እናወራለን እሺ ትየ ከመጡ እሳቸውን አግኝቼ ወጣለሁ ብላ ትሄዳለች ማለት ነው እንግዲህ ባርኪ ታዲያም መሆን ሽንፈሽ ትቀይር ወንድም ስላልተነገረ ነው እንጂ ወንድም አንም በተማከረ ጥሩ ነበር። የኔ ሐልም ይሄን አይ ማሳወቅ አልታየኝ። በዛ ካልሽ ሄዳ ኮ በከፊል ነው የከፈልኩት። ይሄ ደግሞ የአንች ማሳወቅ አልነበረም። አመሰግናለሁ፣ ባርኪ። አሁን መሄድ ይኖርብኛል። አንቺ ግን ለጊዜው እዚህ መቆየት አለብሽ። አሁን ላይ እሱ ጭንቀቴን ይችላል፣ እሷ አይደለም ደግሞ አራጣ አበዳሪዋ ገንዘባቸው ካልተመለሱ አርፎ የሚቀመጥ አይመስለኝም። በተቻለ አቅም ለመፍጠን ሞክራለሁ። ደግሞ ሊሰጠን ፈቃዳል። አመሰግናለሁ። ወርካል። አመሰግናለሁ። አንተ ማትኖር እኔ ምን አረኩልሽ? እና ደግሞ ዛሬ ምን ነክቶት ነው? ማን ደካማ እንደሆነ አሳየዋለሁ። ጠብቅ። ቢላት ተክዛለች። ተመስገን ተመስገን። ይሄን ሰፈር እኮ ድጋሚ አያለሁ ብዬ አላሰብኩም ነበር። እኔ ግን ሮማን ጥዬ መምጣት አልቻልኩም። ደግሞ አንዱ እንኳን መጣል እዛ ብቆይ ኖሮ ደግሞ ያዝናባ ሰው መኖር ለምደዋለች። አሁን ግን ጭንቀቷን፣ መከራውን አይቼዋለሁ። እኔ እንኳን ለዛች ሰዓት እንኳን አንጀቴን በልታኛለች። በጣም ነው ያዘንኩት። ምን አይነት ጨካኝ ሰው ናቸው? አደ እድለኛ ናት። ሁሉም ሰው ተባብሮ ነጣ ወጣች። ሮማ ግን ከዛ ስቃይ የሚያወጣት ማንም የለም። ብቻ ፈጣሪ እርዳት እና ብርሃን ያግዟታል። እኔና አንተ እዛ በፍጹም መሄድ የለበትም። ያደ አባት ይገሉናል። ከገደለኝ ይግደለኝ፣ ሮማንን ነጣ ከማውጣት በፍጹም ወደኋላ አልልም። ምንድንም ተፈጣ። አንተ ልጅ ሮማን የልጅነት ፍቅር ረሰው እንዳይሰማ ይስማ። እዚህ ደግሞ ማን ያውቃል? እሷ ጋር በዚህ መልኩ ተሳስበን አናውቅም። አደይ፣ እኔ ብርሃን፣ አሹ ሁላችንም ወንድሜ እህቴ ተባብለን ነው የምንኖረው። እዛ ስለ ፍቅር አናወራም፣ ነውር ነው። እሱ ማለት ነው እህቴ ወንድሜ ተብሎ ነው የሚጀምረው። በታ ፍቅራት አለ አይደል? አንተ ምን ነው ያላሰብኩትን ነገር አታሳስበኝ። አንድ ፍሬ ልጅ እኮ ነው። ሽሮ መሆን እባክህን፣ ተገዳና ሮማን በፈቃዷ ምንም ያደረገችው ነገር የለም። ኧረ በእናትህ አታካብድ። እሺ በል እንሂድ ወደ ስራችን ሄድ። ቆይ ግን አንተ ወደ አረብ ሀገር መሄድ ህልምህ አልተዋህም? አሁን እዛ ሄድክ፣ የባሰት ረሳል። በምልክላት ብር በደቂቃው በየደቂቃው እንደትታስበ ያደርጋታል። አደይ እንደዚህ አይነት ሴት ብትወን ኖሮ አግብታ ንግስት ሆና ትኖራ ነበር። እና ታዲያ ምንድነው? ምንም ማድረግ አይጠበቅም። ማድረግ የምትችለውን በጠቅላላ አድርገሃል። ራሷ ፍቅራ ስላልመጣች ድረስ አልፈ ቁጭበል አድርገን መሆኑ ነው። ግን የምትመጣ ይመስልሃል? ፍቅርን ብላ አባት መጣ ወንድሜ ብላ ትመጣለች። ፍቅር ደግሞ ያፈቀርኩትን ደስታ ማየት ነው። ግዴታ የኔ ትሁን ብሎ ችክ ማለት የለም። አደይ እንደዛ ሆነ ሞቴን ማልጣለሁ እንደሱ ብሎ ነገር የለም። ኪንግ አደይ ይሁላ መከራስ የደረሰበት ለምን ይመስላል? ለምን አታገብም በሚል አይደል? ተመልሰህ ስለፍቅር ይመስላል? መታሰብ ይመስላል? ኧረ በናትህ ደንገጥ በል ደንገጥ በል ወንድ ልጅ አይደለህ? ያፈቀርኳት እኖራለሁ፣ የራሱ ጉዳይ። ከዚህ በኋላ ማለት በአንተ ጣጣ ውስጥ ምንም ነገር መግባት አልፈልግም፣ የራሱ ጉዳይ ብሎ ትቶት ይሄዳል ማለት ነው ዳይማን ሻወር ወሰድሽ እንዴ? አንቺ አትሰሚም አይደል? አትሰሚም አይደል ቢሉ ይቆነጠጣል። ምንድነው? ደ ምን ይልክ ለተባይም ነገር አይሰማም። ተዋት ልጅ። አንተ ቀድማ ልብሷን ቀድማ ቀይ አታተም እንዴ? አንቺ ቁጭ በል እንደዚህ። እሱን ገድፈዋልሽ እሷ እዛው የለመደችው

ፍቅር ጠባይሽን ስላሻሻልሽ ግን በዚህ ልክ ስራ መስራት አይጠበቅበሽም። ከመንገድ ደክመሽ መጣሽ። ቀም በኋላ እንደ እህት ነው የምታይሽ፣ መሰሪያውን ስራ ታገዝሻለሽ። በጣም አመሰግናለሁ እማዬ። እማማጋመቻ ነው የምታችው ነገር። ቀጠሮ ስላለብኝ ግዴታ ማሄድ አለብኝ። እናትስ እንዴት ናት ታዲያ ሳልጠየቅሽ? ብላ ተቃጠለች። ማሻ ወንዶች እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበረ ነበር እንደወደዳችሁ ተስፋ አድርጋለሁ። እኚህ በቀጣይ ቪዲዮ ከአጓጊ ላይ ነው ያለቀው። ከዛ ቀጥ ያለውን ደግሞ ይጀላችሁ በቅርበት ተመጣጣለ። እዚህ ቻናል አዲስ ከሆኗቸው ከታች ያለው ቻኔ ደውል መልከት፣ ሁለት የሰብስክራይብ ሁለት በማድ ኮል ሰብስክራይብ፣ ላይክ፣ ሼር፣ ሰፖርት ማድረጋቸውን አትርሱ። ወዳችኋለሁ። አከራችኋለሁ። ኤቨሪባዲ አይ ላቭ